ይህ የመኖ ማቀነባበሪያ ፋብሪካ በውጭ ሀገር ተምረው በሀገራቸው የራሳቸውን ስራ ለመስራት ባሰቡ ጓደኛ ማቾች አማካኝነት በማህበር ተደራጅተው የዛሬ ሰባት ወር በሸገር ከተማ ገላንጉዳ ክፍለ ከተማ በዳለቲ ወረዳ ወደ ስራ የገባ ፋብሪካ ነው። በኢትዮጵያ ያለው የእንስሳት ሀብት ከፍተኛ የሆነ የመኖ ፍላጎት እንዲኖር ማድረጉን የተረዱት ጓደኛ ማቾቹን ወደዚህ ስራ እንዲገቡ አድርጓቸዋል። እዚህ ስራ ውስጥ የገባ ነው፣ ለሶስት ሆነን ነው ከሶስታችን ውስጥ ሁለታችን የመጀመሪያ ዲግሪ የተማርነው ቻይና ሀገር ነበር። ቻይና ሀገር ከዛ እናየው ነበር አንዳንድ ነገሮች እናያለን። በተለይ የዶሮ ላይ ያለው የምግብ ፍጆታቸው በጣም ይገርመን ነበር። ተመለስን። ስንመለስ ዶሮ እርባታ ያላቸውን ማነጋገር ጀመረን። እንዴት ነው ዶሮ እርባታ? ብዙዎቹ አይ አድካሚ ነው፣ ያከስራል፣ ምግቡ ከባድ ነው ብዙ። ቦታ የምንሄደው እንደ ይሹ የሚነሳው ምግቡ ከባድ ነው፣ ምግቡ ከባድ ነው፣ ምግቡ ከባድ ነው ነበር። አሀ ምግቡ ከባድ ከሆነ ለምን ከከባዱ አንጀምርም? ስለዚህ እንሞክረዋለን። ምንም ችግር የለው የቻልነውን እንታገላለን ምናምን በሚሎ ገባንበት። በዋነኛነት የዶሮ ምርት ያመርታል። ከዶሮ ምርቶች ውስጥ ደግሞ የእንቁላል ጣይ፣ የጫጩት፣ የስጋ፣ የማሳደጊያ እና የፑሌት ያመርታል ማለት ነው። በሌላ በኩል ደግሞ የእንስሳት መኖ የተለያዩትን መኖዎችን ለምሳሌ የወተት ላም፣ የድል፣ የግመል፣ የፍየል፣ የበግ፣ የጥጃ እያለ የተለያየ ምርቶችን እናመርታለን። ዘመናዊ መሳሪያዎች የተገጠሙለት ፋብሪካው በቀን 150 ኩንታል ምርት እያመረተ ይገኛል። በጥራት አምርቱ ለገበያ ለማቅረብም በሀገር ውስጥ የሚያገኛቸውን ግብዓቶች በብዛት ይጠቀማል። ከ200 እስከ 250 ኩንታል በላይ ማምረት የሚችል ማሽን ነው። ያው ትንሽ እኛ ገና ጀማሪ ከመሆንም አንዳንድ ከፋይናንስ ጋር ካለው ነገሮችም እስከ 100 እስከ 150 በቀን እናመርታለን። ከዛ በተረፈ ግን በቀን ሺፍት ብቻ እስከ 250፣ 300 ራሱ የሚሄድበት ጊዜ አለ ትልቅ ፖቴንሻል አለው ማሽን። ቦቆሎ፣ አኩሪ አተር፣ ኮንሰንትሬሽን፣ ፕሪሚክስ የምንላቸው ማለት ነው፣ ሚቴኒን፣ ላዮሲን፣ ዲሲፒ እንደዚህ እንደዚህ አይነቶችን እነዚህን አዋህደን ነው ምርት የምናቀርበው። ከተለያየ ከሀገሪቷ ቦታ ላይ ነው የሚመጡት። እኛ ደግሞ ጥራቱን ጠብቀን ነው የምንገዛው። ጥራቱን ጠብቀን ደግሞ እናመርታለን። በርካቶች በእንስሳት እርባታ ተሰማርተው በሚገኙባት ኢትዮጵያ ከፍተኛ የሆነ የእንስሳት መኖ ፍላጎት መኖሩ እሙን ነው ምንም እንኳን የእነሱ ምርት ብቻ ሁሉንም ፍላጎት ባይሸፍንም የቻሉትን ያክል በማምረት ለገበያው ተደራሽ ለማድረግ እየጣርን ነው ይላሉ በአሁኑ ሰዓት እያመረቱት የሚገኘውን መኖ በአካባቢው በእንስሳት እርባታ ለተሰማሩ ሰዎች በስፋት እያቀረቡ ይገኛሉ ከዛም አልፎ ወደ ሌሎች ቦታዎች በተመጣጣኝ ዋጋ ለማድረስ እየሰሩ ነው የቅርብ ስለሆነ በቅርብነት ማሳት እንችላለን። ደግሞ ትራንስፖርት የለም ለመኪና የለም። በቃ ለዛ ነው ይሄ ጥቅመናል ማለት የተሻለ ዋጋ ነው። አሁን ሌላ ቦታ 5300 ምናምን ነው እዚህ ደግሞ 4500 እንደዛ አካባቢ ነው። ይሄ ደግሞ በዚህ ልዩነት አለው ማለት በጣም አሪፍ ነው። ብዙ ነገር ኢንሴንቲቫይዝ ተደርገናል። ሸገር የመስሪያ ቦታ ሸገር ነው የሰጠን። እንደዚህ ፋሲሊቲ መብራት፣ ምናምን ውሃ እነሱ ናቸው ያማሉልን ስለዚህ ይሄ ነገር ስለተሟላልን እኛ ደግሞ ግዴታ አለብን። ዋጋ ቅናሽ አለ። አሁን ካለው ማርኬት ላይ ጠይቀ አሁን 5000 ምናምን ገብተዋል ዶሮ የዶሮ 4600 አይ 600 እስከ 4700 ድረስ ነው የምንሸጠው። አሁን እዚህ ሸገር ስራሱ ራሱ የዶሮ አለው የበግና ፍየል የከብቶች ምናምን አን ያለው ሜይን እንትናችን እነሱ ናቸው ተጠቃሚዎቻችን። ከዛ አልፎ ደግሞ በኤጀንት ደረጃ የሚወስዱ አሉ። አሁን በዚህ ሳምንት የመጀመሪያ ባቻችን ጋምቤላ ድረስ የላክ ነው አለ ፋብሪካው። የመኖ ምርት ከማምረት ባለፈ የስራ እድል መፍጠርም ችለዋል። ጫልቱ ጎናም በፋብሪካው የስራ እድል ከተፈጠረላቸው 15 ሰራተኞች ትጠቀሳለች። መጀመሪያ የጉልበት ስራ ነበር ምሰራው፣ የቀን ስራ ሲሰራ ነበረ። ከዛ አጋጣሚ መጥቼ ጠየቅ ግቢ ያለኝ እሱ እዛ እስካሁን እየሰራ ነው። ሰባት ወሬ ነው። የጉልበት ስራ በምሰራ ጊዜ አቅቶኝ ለቤተሰብ ሰጥቼ ነበር ልጆቹን። አሁንም እዚህ ስራ ከገባሁኝ አመጣኋቸው ያው፣ የተወሰነ ምንም አይሆን፣ ደህና ነው። አመጣኋቸው ልጆቹን፣ እናቴ ጋር ነበሩ። አመጥቼ እዚሁም እሱም እዚህም አስቀምጫቸው እየሰራው ያኖርኳቸው የመኖ ምርት ላይ ያለው ሰፊ እድል በእንስሳት እርባታ በመኖሩ በቀጣይ ስራቸውን አስፍተው በእንስሳት እርባታ ስራም የመሰማራት እቅድን እንዲወጥኑ አድርጓቸዋል። ትልቁ ቻለንጅ ሲባል የነበረውን ነገር አየን። አሁን ሁላችንም በቃ ልምዱ አለን፣ እንዴት እንደሚሰራ ስላወቅን አሁን ወደ እርባታው ነው። በትንሽ ጊዜ አሁን ወደዛ ለመግባት ቤቶች እያስተካከል ነው። ዶሮች እስከ 20ሺ 30ሺ ዶሮች ለማስገባት ፕላን አለን። ከዛ በተረፈ ደግሞ ለማድለብም አሁን እዚህ ጋር ዶሮ በሬ የሚያደልበዋሉ ከኢትዮጵያ ምድር ባቡር ኮርፖሬሽን ጋር ኦልሞስት ሰሞኑን ተዋውሎታል። በሬዎቹን የቁም ከብት ወደ ጅቡቲ ለመላክ አሁን ከነሱ ጋር ተቀራርበንም የድልቡ ላይም የመሰማራት ሀሳብ አለን። ትንሽ የፋይናንሱ ነገር ነው ያዘን። እሱን ነገሮች አመሻሽተን ወደዚህ ነው የኛ ዓላማ።